እሩታ ዛሬ ድንገት ታማ እናቷንም እህቷንም እንዲሁም ደግሞ ተመልካችንም በጣም አስጨንቃ ከባድ ነገር ተፈጥሮ ነበረ። ምን አጋጠማት? ሩታ የምጠ የእውነት መጦ ነው ወይንስ ደግሞ እንዲሁ ታማ ነው? ምን አጋጠማት? እንዴት ዝልፍልፋ እንድትወድቅ ያደረጋት ነገር ምንድን ነው ሌላኛው ነገር ደግሞ እንግዲህ ከመውደቋ ይሄ ነገር ይሄ ግርግሩ ከመፈጠሩ በፊት እንግዲህ ስለ ቤተሰብ ብዙ ነገር እያወራች ነበረና እኔ ምን ትዛለኝ መሰላችሁ ከዚህ በፊት ስለ ቤተሰብ ትርጉም ስለ ቤተሰብ ጥቅም በተለይ ደግሞ ለሴት ልጅ ቤተሰብ ማለት ምን ያህል ጠቃሚ ምን ያህል አስፈላጊ እንደሆኑ በህይወታችን ላይ ወይም ደግሞ ቤተሰብን ስናከብር እና ሳናከብር የሚያጋጥመን ችግር የሚያጋጥመን ፈተና ምን አይነት ነው የሚለውን ነገር ከመጀመሪያ ከጅምሮ ጀምሮ እንግዲህ ሙሉን ነገር ስናገር ነበር የኖርኩት ስለፈልፍ ነበር የቆየሁት። እና የሰማኝ ሰምቶኛል፣ ያልሰማኝ ደግሞ እንግዲህ ፈጣሪ ልቦና ይስጠው ብዬ አስባለሁኝና ሮታም ያኔ እንደዛ ብዬ ስነግራት እኔ በእርግጥ ያው ቻናሌን ገብታ ላታዳም ጥላት ሰማ ትችላለች ግን ቢያንስ እኔ የምሰጠውን ሀሳብ ሌሎቻችሁ ቪዲዮች የምታየው በኮሜንትም ታሳውቋታላችሁ እኔም በኮሜንት እናገራለሁ። እና ሩታ ከምንም በላይ ነው ከቤተሰብ ጋር ያለውን ነገር እንድትፈታ የሁል ጊዜው ጭቅጭቄ ነበር። እግዚአብሔርን አምላችሁ ከአብርሽ ጋር ሰላም በነበረችበት ህይወት ላይ ራሱ እንዲህ ሰላም በሆንሽበት፣ እንደው ደስታሽን እንኳን የምታጋሪው ቤተሰብ የለሽም የሚቀርብሽ ሰው የለም፣ የምትቀርቢው ሰው የለም። እንዴት በዚህ ልክ ብቸኛ ትሆኛለሽ? ብዬ ራሱ በጣም ሩታን ሀሳብ አስተያየት ስሰጥ ነበር እና ሌሎቻችሁ በጣም ቤተሰቦቿ እንደሚጠሏት በተለይ ደግሞ ሜላት እናቷ በቃ እንደማይፈልጓት ወይም ደግሞ በቃ ኑሯን እሷ መኖር ሲገባት ግን ጣልቃ ገብተው ተዳሯን፣ ህይወቷን ሊያበላሹ እንደሆነ አድርጋችሁ አስመስላችሁ ነበረ ስታወሩ የነበረው። ሩታም ያንን ነገር ገፍታበት ቀጥላበት እንግዲህ እንደምታዩት መጨረሻው ይሄ ሆኖ መጨረሻዋ እንግዲህ እየተጸጸተች ትገኛለች። እንደውም እግዚአብሔር ይመስገን የእውነት ጥሎ የማይጠል ቤተሰብ አላት። ሸክፈዋታል፣ ይዘዋታል። በዚህ ሰዓት ቤተሰብ ባይቀበላት ኑሮ ምን ሊያጋጥማት ይችላል? ካብርሽ ጋር እንዲህ በሆነችበት ሰዓት የሚለውን ነገር እስኪ ያው በደንብ እየገመታችሁ ጠብቁኝ። እስከዛ በመጀመሪያ እንዴት ናችሁ? ሁሌኝ የተወደዳችሁ የቻናል ቤተሰቦች አሁንም፣ ነገም፣ ዛሬም ሁሌም በቃ ሰብስክራይብ ስለምታደርጉኝ ላይክ፣ ኮሜንት ለምታደርጉኝ ልጆች ከልብ አመሰግናችኋለሁ ወዳችኋለሁና ዛሬ እንግዲህ ሩታ ያው ከሄርሜላና በአብርሽ ቪዲዮ ሰርቼ ነበር፣ የተለቀቀ ቪዲዮ ነበረ። እንግዲህ ከሄርሜላና አብርሽ ብርሽ አንድ ላይ ይሄ መሆናቸውን ቀጥለውበታል። ከስር ከስሩ እንግዲህ አትጠፋም ና እሱ ባለበት እሷ አለች፣ እሷ ባለችበት እሷ አለና አብሷ አብሶ አሁን ላይ ያው ተደፋፍራ ቤት ውስጥ እስከ መግባት ደርሳለች። በእነሱ ሀሳብ አስተያየት ሰጥቻለሁ ና የሰማሁት ብዙ አዳዲስ ኢንፎርሜሽን አለ እንደነገርኳቸው የሚዲያን ወደ ሚዲያን እንጂ ከሚዲያ ያልወጣን ነገር መናገር አልፈልግም። ና ብዙ የተደበቁ ውሸቶች በጣም ብዙ በቃ ሩታ ራሱ ካስታወሳችሁ ከዚህ በፊት አብርሽ እና ሩታን መውቀስ ሳይሆን እንዲሁ በቃ ማለት ሚዲያ ላይ የሚሰራው ፌበር ሚዲያ ላይ የሚወራው ነገር ሁሉ እውነት እንዳልሆነ ማወቅ መቻል አለብን፣ ሁላችንም መንቃት አለብን ብዬ ነው ማስበው፣ እና ትክክልም የሆነም አለ ያልሆነም አለና፣ ካስታወሳችሁ የሆነ ጊዜ ሩታ ቅልጥ ያለች አዲስ አበባ ልጅ እንደሆነች ሲናገሩ ነበር። ሩታ ብቻ አይደለም የዋሸችው፣ አብርሽ ዋሽቷል። የሩታ እህት ዋሽታለች፣ ሜላት ማለት ነው። ሜላት ያኔ ልትተዋወቀው ሄዳ ነበረ። ሩታ ቡታ ጅራ ሄዳለች እና በቃ ወደ ቤተሰቦቿ ልመልሳት ነው፣ ወንድሜ ጃ አምጫት ብሎኛል፣ ቤተሰቦቿ እናቷ አባቷ ይዘሻት ነኝ ብለውኛል ብላ ሜላት እንግዲህ ልክ ከአዲስ አበባ ቆይታ ወደ ቡታ ጅራ እንደሄደች አስመስላ ስታወራ ነበር። ካስታወሳችሁ ወደ ኋላ ተመልሳችሁ የሩታ አክስት ነኝ ያለችው እናት እና እሷም ራሱ ሙቪ ራሷ ሳይቀር ውሸት ነበረው። ኤፍሬም ራሱ ሲዋሽ ነበር። ሀይሚ ራሷ ሀይሚ ራሷ ስትዋሽ ነበረ። እንግዲህ ሁሉም የቡታጅራ ልጆቹ ነው። ቡታጅራ እየኖሩ ቡታጅራ እያሳለፉ ኖራቸው ህይወታቸው እዛ ሆኖ ሳለ ግን ብዙ የሚዋሹ ውሸቶች ነበሩና ብዙ ነገሮች አሉ ሚዲያ ላይ ና ብቻ አላውቅም እንዴት ልላችሁ ፈልጌ መሰላችሁ ሚዲያ ላይ ብዙ ውሸቶች አሉ። እንደገና ደግሞ የሚወሩም ነገሮች አሉ እና ብቻ በአጭሩ ውሸትም እውነትም ሆነ እኔ ሀሳብ የምሰጠው ሚዲያ ላይ በወጣ ነገር ነው እንጂ ባልወጣ በተደበቀ ነገር ላይ ሀሳብ አያሰጥም። አንዳንዴ በጣም በቃ ፈንቅሎ እስካልወጣ ድረስ የሆነ ነገር በቃ በጣም ተናድጄ ስሜታዊ ስሆን ነው ይህንን ነገር ላወጣ የምችለው ከዛ ውጭ ግን ምንም አልናገርም ለማለት ነው እና ሩታ እንግዲህ በቤተሰቦቿ ቤት በጣም ደስተኛ እንደሆነ ጥሩ ጊዜ ያሳለፈች እንደሆነ፣ እህቶቿ በጣም ብዙ ናቸው። በነገራችን ላይ ወንድምም አላት፣ ግን እህቶቿ ይበልጥ ይቀርቧታል በጣም ብዙም ናቸውና በየተራ እንግዲህ እየተንከባከቧት ይገኛሉ። ያው ሩታ የመጀመሪያ ነው እርግዝና፣ የመጀመሪያችሁ ሲሆን ደግሞ በጣም ብዙ የሚያስፈራችሁ ነገር አለ፣ በጣም ብዙ ነገር አለ፣ ብዙ ሀሳቦች አሉባችሁ እና ሩታ ነፍሰ ጡር አትመስልም፣ የእውነት ለመናገር ማለት ነው። ስለ እሱ ጉዳይ ያው ብዙ የተባለ ነገር አለ፣ ብዙ ማውራው ነገርም ይኖራል ነገ ከነገ ወዲያ። አሁን ላይ ያው ዛሬ ስለተፈጠረው ነገር ነው ላወራላችሁ የምችለው እና ሩታ እንግዲህ የእርጉዝ ፊት የለማ የላትም፣ ባጭሩ የድሮ የነበራት ፊት ነው ያላት እና ብቻ ዛሬ እንግዲህ ቡና እያፈላች ከቤተሰቦቿ ጋር ጥሩ ጊዜ ለማሳለፍ ምናምን እያሰበች በነበረችበት ሰዓት እንግዲህ ድንገት የሆነ ነገር ጠቅጠቅጠቅ አረገኝ ብላ እንደዚህ ምጧ እንደመጣች ሴት እንግዲህ ው እያለች ትገኛለች። እናቷና እህቷ እንግዲህ ደንግጠው ባጃጅ ባጃጅ ምናምን እያሉ አንዴ ልብሷን፣ አንዴ ጫማዋን አምጪ ምናምን ሲባባሉ ሩታ እንግዲህ ከትንሽ ጩኸት፣ ከትንሽ ጊዜ ጭንቀት ወይ ደግሞ ከማስጨነቅ በኋላ እንግዲህ ፕራንክ እንደሆነ ነግራቸው እንግዲህ እህትዮም እናትዮም እየሰደቧት ነበረና ደስ ይላል። የእውነት ለመናገር ማለት ደስ ይላል ያልኩት ያደረገችውን ፕራንክ ምናምን ሳይሆን ያው፣ በእርግጥ ዛሬ ያው ፕራንክ ነው፣ ግን ይሄ ቀን መምጣቱ አይቀርም። እንደዚህ ምጧ ምጡ፣ ተሯሩጠው ሄደው እንድትወልድ አድርገው አትረድ ሰዋት ምናምን ጤነኛ ልጅ ወልዳ አቅፋ እየሳመች እንደምናያት ትልቅ እምነት አለኝ። ትልቅ ጸሎቴ ነው እግዚአብሔርን። እኔ ነፍሰ ጡር ሴት ሳይ በጣም ነው የምታሳሳይን። በቃ ሳያት ይሁን በእግዚአብሔር እጅ የተያዘች ናት። በቃ የሆነ ትንሽ እያ ኃጢአት ብትሰራ ወይ ደግሞ ትንሽ እየተንኮል ክፋት ነገር ብታደረግ ባጭሩ የሆነ ጤነኛ ያልሆነ ልጅ የምትወልድ ይመስለኛል። ወይ ደግሞ ውድቅ ብትል ደግሞ የሆነ ነገር ቢያደናቅፋት ልጇ ቢጎዳ ምናምን ነው ይመስለኝና ዝም ብዬ እግዚአብሔርን በጣም ብዙ ጊዜ ኢትዮጵያ ራሱ ከመጣው በኋላ ማለት ነው ነፍሰጡር ሴት ካየ ሆዷ ሞላ ያለ ሴት ማለት ቆሜ አይቼ በቃ መረቂያት ነው የሚሄደው እቤት የተቅረብሽ በሰላም ያገላግልሽ እግዚአብሔር ይርዳሽ ምናምን ብዬ በቃ ጸል ቆሜ ጸልዬላት ነው የሚለው። እሱ አኮ ሄዳለች በቃ በቃ ልፍ ያሳሌ ድዘው ካሉበት ቦታ ቆሜ ወይ ደግሞ እየሄድኩኝ እየጸልኩላት ነው የሚለው እና ለሩታም ይህንን ነገር ነው የምመኝላት፣ ጤነኛ ልጅ እንዲሰጣት ከምንም በላይ ዋናው እሱ ነው። በእውነት ነው ምላችሁ እና በእግዚአብሔር እጅ ነው የተያዛችሁት እሱ ነው በቃ የሚተራን፣ እሱ ነው የሚፈጥረው ፍጡሩን፣ እግዚአብሔር ነው እና እግዚአብሔር የሰጠንን ፍጡሩ ደግሞ አሜን ብለን ስንቀበል ደስ የሚል ነገር አለውና እንግዲህ ያው ፕራንኩ ከበድ ያለ ቢሆንም እውነት ለመናገር እኔ ራሴ በጣም ነው የደነገጥኩት። ለተመልካችም በደንብ አልተናገረችም፣ ና ያ ነገር ያው የሚዲያ ሰው ስትሆኑ ይህ ፕራንክ ያለ ነገር ነው። አሁን ደግሞ የእርግዝና ወቅት ነው፣ ምናምን የምትቀብጥበት ጊዜ ነው። ምንም ችግር የለውም፣ ክፋትም የለውም፣ ተንኮልም የለውም። ጀስት ፕራንክ ነው እና እንደውም ብዙ አልቆየችም። ብዙ አቆይታ ባጃጅ ተደውሎ መጦ ምናምን ወስደዋት ነገር ምናምን ቢሆን ይህ የተንዛዛ የተንደዛደዘ ይሆንና በጣም የሚያስጠላ አስጨናቂ ፕራንክ ይሆናል። ቤተሰቦቿም ያው ሊጣላት ይችላሉ። ና ምንድ ነው በፕራንኮ ሰበብ ልል የምችለው ነገር አንደኛ አጠራገች መስራተች ምናምን ጥሩ ነገር ነው። ያው ለሁለተኛ ጊዜ ነው እንግዲህ እናቷንም አባቷንም ፕራንክ እያደረገች የምትገኘው አባቷ ዛሬ ባይኖርም እና ፕራንክ ባይበዛ ጥሩ ነው የእውነት ለመናገር ያው አንቺ ወጣት ነሽ፣ ሚዲያውን በደንብ ታውቂያለሽ፣ ስለ ሚዲያ ትከታተያለሽ። እናትሽ አባትሽ እንግዲህ ሚዲያ ሲከታተሉ አይውሉም፣ እርግጠኛ ነኝ። እሷም ስራዋን እሱም ስራውን ነው የሚውሉት። ና በፕራንክ ጉዳይ የሌላ አቋም ሌላ አስተሳሰብ ሌላ አመለካከት ሊኖራቸው ይችላል። ልክ አንቺን በምትረጁ ልክ እነሱ ላይ ረዱ ይችላሉ። ና ከባድ ነገር ተፈጥሮ ደግሞ ሌላ ጭቅጭቅ ተፈጥሮ ደግሞ ሌላ ነገር ሌላ ታሪክ እንዳይመጣ፣ እንዳትጨናነቂ፣ እንዳትከፊ የሆነ ቃል ቢናገሩ መጥፎ ነገር እንዳይሰማሽ ጥንቃቄ ማድረግ አለብሽ እስክትወልጂ ያን ያህል ከባድ ፕራንክ ባታደርጊ የተሻለ ነው ብዬ ለሩታ እንግዲህ ምክሬን ለማስተላለፍ እወዳለሁ። እንኳንም ፕራንክ ሆነ በእርግጥ እውነትም ቀን ያቺ ቀን መምጣቱ አይቀርም። የመጧ ቀን እና በሰላም ወልዳ እንድትገላገል እንግዲህ ሁላችንም ጸሎታችን እናደርግላት ማለት ነው። ሌላኛው ደግሞ እንግዲህ ሩታ ከቤተሰቦቿ ጋር በነበረችበት ሰዓት ምን ያህል ደስተኛ እንደነበረች ከዛ ደግሞ ከቤተሰቦቿ ርቃ ወጣ ሄዳ ምን ያህል ከባድ ችግር ውስጥ እንደነበረች መከራ ውስጥ፣ ፈተና ውስጥ፣ ጭንቀት ውስጥ፣ ለቅሶ ውስጥ እንበ ውስጥ እንደነበረች እንግዲህ እየተናገረች ነበረ። አሁን ላይ ደግሞ እፎይ ብላ ወደ ቤቷ ወደ ነበረችበት ወደ ተወለደችበት ቤተሰቦቿ ወደ እናቷ ወደ አባቷ ወደሚፈልጓት ወደሚንከባከቧት፣ ጥለው ወደማይጥሏት ቤተሰቦቿ በመቀላቀሏ በጣም ደስተኛ እንደሆነች ከቤተሰብ ተለይቶ ከቤተሰብ ርቆ መኖር በጣም አስጠሊታ ነገር እንደሆነ አስቸጋሪ እንደሆነ ቤተሰብ ቤተሰብ እንደሆነ ገብቷት የእውነት እኔ የገባኝ በፊት ድሮ ነበረ፣ ግን ደግሞ ያ ነገር እንትን አላለኝም ነበረ። በቃ አልሰማችኝም፣ አላየችኝም ምናምን ነገር ነበረ፣ ግን እኔ ያልኩት ነገር ሁሉ ነው ቃል በቃል የሆነውና ሩታ ደግሞ እንግዲህ ቢረፍድም የእውነት ለመናገር ለእሷ ሁሉ ነገር አልረፈደም። ተመልሳ እንኳን አሁን የቤት ያህን ጣል ርክፍ አድርጋ እንዳለያችሁ ብላ ጥላ ሄደችውን ቤተሰብ ድጋሚ ተመልሳ መጣ፣ በችግሯ ለዛውም፣ በጨነቃት በጠበባት ሁሉ ነገር ጨለማ በሆነበት ታይም አለንልሽ ልጅ ሲሏት ምን ያህል ስሜት ሊሰማት እንደሚችል አስቦትና ደስታ ላይ ነው ያለችው። በጣም ደስ ይላል። እድለኛም ናት። ሁለት እድል ሶስት እድል ከስንት አንድ ነው፣ ሊያገኙ የሚችሉ አንዳንድ ሰዎች እና ብቻ። ግን በቤተሰቦቿ አቅፍ ውስጥ ትገኛለች። እንቅፋት ቢያደናቅፋት፣ ዋ ቢጠማት፣ ብትወድቅ፣ እንዲ ቢረባት፣ ቢጠማት፣ ጉንፋን ቢይዛት የሚያሰው አለ የሚከታተላት። የምሬ ነው እና ከአብርሽከ የነበረው ነገር በጣም አስቸጋሪ ነበረ። እኔ እንጃ አላውቅም። እንግዲህ ባሏ በዚ ሰዓት የሚንከባከባት ኃላፊነት ወስዶ አለውልሽ የሚላት እሱ ነበረ። ግን እሱ ደግሞ አልሆነም። ሩታ በጣም የጨከነች የቆረጠች የወሰነች ትመስላለች። ግን ደግሞ አንድ ቀን እኔም ተስፋ አለኝ። ሰማኒያ ፐርሰንት ብያቸዋለሁ አንድ ላይ እንደሚሆኑ ነው እኔም የማምነው ተስፋ የማደርገው በቃ ያለፈው ነገር ሁሉ አልፎ ይቅር ተባብለው እንግዲህ ልጃቸው አስታራቂ ይሆናል ብዬ እኔም አምናለሁ፣ ልክ እንደ ጋሽዬ። ጋሽዬም እንደዛ ነው ያለው እና ብቻ ግን ክፉችሁን ያርቅ ነው ምለው። አብርሽን ባለበት ደና ይሆን አንችም ደና ሆናችሁ እንደምትገናኙ ነው ማምነው። ሄርሜላንም ልቦና ሰጧት፣ ከህይወታችሁ አንዴና ለመጨረሻ ጊዜ ነቅለ ብላ እንድትወጣ እንግዲህ ፈጣሪ ይርዳችሁ። ሌላ ምንም ልል አልችልም። በእርግጥ መጀመሪያም የእናንተ አለመስማማት የእናንተ አለመግባባት እንጂ የሄርሜላ መግባት አይደለም ህይወታችሁም ትዳራችሁም እንዲበጠበጥ የሆነው። ለማንኛውም ግን የዛሬው ቪዲዮ ትንሽ ከበድ ይላል። እኔ በጣም ደንግጬ ነበር፣ ርእሱን የማይቼ ምናምን ወይ ምናምን ብዬ ደነገጥኩኝ። አንዳንዴ እንደነገርኳችሁ ነው ለነፍሰ ጡር ሴት ምን ያህል ቦታ እንደምሰጥ የነገርኳችሁ ነገር አለና ብቻ ስላየዋት ደስ ብሎኛል። በእንደዚህ አይነት ሁኔታ ትክክለኛ እውነተኛ ፈገግታዋን ስላዩ በጣም ደስ ብሎኛል። ፈጣሪ መጨረሻውን ያሳምረው። ጤነኛ ልጅ ደግሞ ወልዳ አቅፋ ስማ እንደምናያት ተስፋ አደርጋለውኝ። እንግዲህ እኔ የነበረኝ ሀሳብ ነን ይመስል ነበር። እኔም ያልኩት ነገር ተፈጽሞ ሆኖ ሩታ ወደ ቤተሰቦቿ በመመለሷ ከቤተሰቦቿ ጋር ያለውን ችግር በመፍታቷ በጣም በጣም ደስ ደስ ብሎኛል። መጨረሻውን ደግሞ ያሳምረው። ጅማሩ እንዲህ ይመስላል፣ ይህንን ይመስላል መጨረሻው ደግሞ ሲያምር ነው ደስ የሚለውና፣ መጨረሻውን ያሳምረው ላለው የእናንተን ሀሳብ አስቴትም ጨምሩበት። ላይክ ሼር ሰብስክራይብ ማድረጋችን ደግሞ እንዳትረሱ። ወዳችኋለሁ። ቻው